ኢትዮጵያ በአፍሪካ ብሎም በዓለም መድረክ በቴክኖሎጂ ተወዳዳሪ ብሎም ተመራጭ ሀገር ለመሆን እየሰራች ትገኛለች። ይህንን ጥረት ስኬታማ ለማድረግ ደግሞ ከተለያዩ ዓለም አቀፍ ተቋማት ጋር ትሰራለች። ኢትዮጵያም በቴክኖሎጂ ተጽዕኖ ፈጣሪ ሀገር ያደርጋታል የተባለ አንሶ አፍሪካ የተሰኘ በአፍሪካ በቴክኖሎጂ በሳይንስና በፈጠራ ዘርፎች ላይ የሚሰራው የሳይንስ የቴክኖሎጂና የፈጠራ ልሕቀት ማዕከል በአምቦ ዩኒቨርሲቲ ተከፍቷል። በኢትዮጵያ የመጀመሪያ የሆነው የሳይንስ ቴክኖሎጂና ፈጠራ የልህቀት ማዕከሉ በአፍሪካ ደረጃ በዘርፉ የሚከናወ ተግባራትን እንደሚያስተባብር በመክፈቻ ስነ ስርአቱ ተገልጿል። በመክፈቻ ስነ ስርአቱ ላይ የተገኙት የትምህርት ሚኒስትር ዴታ ዶክተር ኮራጡ ሹኔ የማዕከሉ እውን መሆን ኢትዮጵያን የሳይንስና ቴክኖሎጂ ልቀት ማዕከል ለመሆን የጀመረቸውን ጉዞ ያፋጥናል ብለዋል። በኢትዮጵያ ብሎም በአፍሪካ የቴክኖሎጂ መሰተር ልማቶችን ለማስፋፋት፣ የትምህርት ጥራትን ለማረጋገጥ እንዲሁም በቂ የሰው ኃይል ለማፍራት ሰፊ ድል የሚሰጥ ስለመሆኑን የተናገሩት በትምህርት ጥራት በተለይም የኢትዮጵያ ትምህርት ሰውን ከማስመረቅ አልፎ ወረቀቶችን መጽሔት ላይ ከማውጣት አልፎ የኢትዮጵያን ኢኮኖሚና የማህበረሰቡን ህይወት ኑሮ መለወጥ እንዲችል ምርምርን ወደ ተግባር፣ ወደ ችግር መፍታት፣ ወደ ስራና ፈጠራ በማምጣት ሀገሪቱን የሚያሳድግ ስለሆነ ከኛ ከዚህ ከሪፎርም አንጻር ትልቅ ስፍራ የምንሰጠው ነው ማለት ነው። በተጨማሪም ተጨማሪ ሀብት ያመጣል ማለት መሰረተ ልማት ነው በማሳደግ እንደገና ደግሞ በጋራ ምርምር ኮንፈረንሶችን ወደዚህ አገር እንዲመጡ የአፍሪካ ማዕከል መሆኑንም እንደገና የኢትዮጵያ የፖለቲካል ካፒታል ብቻ ሳይሆን በሳይንስም የአፍሪካ ማዕከል ወደ መሆን እንድትሸጋገር አንድ አስተዋጽኦ የሚኖረው አንዱ ይሄ ሊሆን ይችላል። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ባይሳለታ በበኩላቸው የልሕቀት ማዕከሉ የትምህርት ተቋሞቻችን ወደ ዓለም አቀፍ ተቋምነትና የምርምር ማዕከልነት የሚያደርጉትን ሽግግር ያግዛል ነው ያሉት። ከዚህ ባሻገር በአህጉሪቱ ችግር ፈቺ የፈጠራ ሀሳቦችን ወደ ተግባር ለመቀየርና እውቀትና ሀብቶቻቸውን ደምረው በስራቸው ላይ የሚያጋጥሟቸውን ተግዳሮቶች ለመፍታት ትልቅ አስተዋጽኦ እንደሚኖረው ጠቅሰዋል። አሁን እዚህ የሚቋቋመው ማዕከል እንግዲህ ዋና ዓላማው አፍሪካ ውስጥ የሚገኙ ከፍተኛ ትምህርት ተቋማት እንደ ምርምር ተቋማት በዚህ በአንሶ ግብረ ስናይ ድርጅት ወይም ኢንተርናሽናል ኦርጋኒዜሽን በኩል ከዚህ በፊትም ስሰሩ የነበሩ ስራዎችን የምርምር ስራዎች፣ የካፓሲቲ የሰው ኃይል ማደራጃት ላይ ሰዎችን ማስተማር ከነገ ታይዞ ያሉ ስራዎችን እንግዲህ በሰፊው የሚሰራ ነው ብለን እናስባለን። ይሄ ለወደፊት የተጠናከረ ሲሄድ በሀገራችን ያሉ የከፍተኛ ትምህርት ተቋማትንም ጭምር አስተሳስረን ሌሎችም በአካባቢያችን የሚገኙ በተለይ በአፍሪካ የሚገኙ ተቋማትንም ጭምር በጋራ ሆነን ለጋራ አላማ ለጋራ እድገት የምንሰራበትን ሁኔታ ይፈጥራል የሚል እምነት አለን። በቻይና መንግስት ድጋፍ የቴክኖሎጂና የእውቀት ሽግግርን ለመፍጠር እንዲሁም ሳይንስና ፈጠራን ለማበረታታት የሚሰራው አንሶ ድርጅት ጀነራል ዳይሬክተር ፕሮፌሰር ዊዶንግሊዩ አንሶ አፍሪካ ማዕከል በትብብር የቴክኖሎጂ ክፍተቶችን የሚፈታ ነው ብለዋል። የአንሶ ራዕይ ችግር ፈች የሆኑ ቴክኖሎጂዎችን ማስፋፋት ነው። ከብክለት የጸዳች ዓለም እንድትኖርም አንሶ በትኩረት ይሰራል። በተለያዩ ሀገራት መካከል የሚኖሩ ህዝቦች የእውቀት ሽግግር እንዲያደርጉም አንሶ ይሰራል። ዛሬ የተከፈተው ማዕከል በሳይንቲስቶች መካከል ትብብርን በመፍጠር በግሉ ብሎን በሌሎች ሴክተሮች ያለውን የቴክኖሎጂ ችግር ይፈታል ብዬ አምናለሁ። በኢትዮጵያ የመጀመሪያ የሆነው የሳይንስ የቴክኖሎጂና ፈጠራ የልህቀት ማዕከሉ በአፍሪካ ደረጃ በዘርፉ የሚከናወኑ ተግባራትን ከማስተባበር ባሻገር በዘርፉ ያሉ እውቀትና ሀብቶችን በመደገፍ በአህጉሪቱ የሚገኙ የከፍተኛ ትምህርት ተቋማት ምሁራኖችና ኢንዱስትሪዎች በጋራ የሚሰሩበት እንደሚሆንም ተመላክቷል።